ሰላም ጤና ስጥልኝ። የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን ለዛሬ ምሽት ይመጥናቸዋል ያልኳቸው አጫጭር የአገር ቤት መረጃዎችን የማሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ የጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱንም መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎች ምነ አልፎ መረጃን የማስቀድምላችሁ በአማራ ክልል በተለያዩ ቦታዎች ላይ የማንገድ ላይ ውጊያዎች እንዲሁም የደፈጣ ውጊያዎች እና ሰርጎ እየገቡ የመምጣት ውጊያዎች የቀጠሉበት ሁኔታ ነው ያለው። አገዛዙ እንግዲህ ሰራዊቱ ከቦታ ወደ ቦታ በሚያዘዋውርበት በተለይ ወደ ገጠር አካባቢ የፋኖ ቀጠናዎችን እንከባለን ብሎ በመግባታቸው ምክንያት በሚመለሱበት ጊዜ የፋኖ የደፈጣ ሲሳይ የሆኑ ይገኛሉ። በአማራ ክልል በሸዋ ቀጠና ከሰም እና አካባቢው እንግዲህ በአሳሳ ላይ የነበሩት የአገዛዙ ወታደሮች ላይ በፋኖ ተኩስ ተከፍቶባቸዋል። ወደ መጡበትም እንደተመለሱ ነው የተገለጸው። እንደ አጠቃላይ እንግዲህ ወደ ገጠር በመግባት የፋኖ ቀጠናን እንቀባለን በሚል እሳቤ ነው እንግዲህ ወደ ፋኖ ቀጠና ሰተት ብሎ የገቡ በዚሁም የፋኖ ከበባ ተቃራኒ ደርሶባቸዋል፣ ወደ ኋላ መመለሳቸው ተሰምቷል። በጎንደር ቀጠናም ተመሳሳይ የመንገድ ላይ ጥቃቶች ተከስቷል። በደብረታቦር ከባህርዳር በሐሙሲት በኩል አገዛዙ ሰራዊት እያስጠጋ መሆኑ ተሰምቷል። እንግዲህ አዳዲስ ዘመቻዎችን እናደርጋለን በሚለው አማራ ክልል ላይ አሁን እየተሰራ ያለው አንዳንድ ጀነራሎችም አንዳንድ የብልጽግና አመራሮችም እየፎከሩ ይገኛሉ። የሕግ ማስከበሩ ስራ ተጠናክሮ ይቀጥላል የሚል ዘመቻ ነው እንግዲህ አሁን እያደረጉ የሚገኙት በደቡብ ጎንደር ደራ ወረዳም የገጠር ቀበሌዎች በስድስት ቦታዎች ላይ ውጊያ ተደርጓል። የደረሰ ጉዳት እንዳልታወቀ ነው የተገለጸው። ወልዲያ ዙራ ጉባ ላፍቶ የደፈጣ ጥቃት ተፈጽሟል። እንግዲህ ይሄ ደፈጣ ጥቃት መጨረሻው ላይ ወደ መደበኛ ውጊያ የዞረበት መሆኑን ነው ከአካባቢ የሚወጡ መረጃዎች የሚጠቁሙት። የዙ ሀያ ሶስት ተኩስም እንደሚሰማ ነው የተገለጸው። በኋላ ላይ አብዛኛዎቹ ወደ ወልዲያ ከተማ እንዳፈገፈጉ ነው የተገለጸው። ሰሜን ወሎ ከባድ ውጊያ ከተደረገባቸው ቀጠናዎች እንግዲህ አንዱ ቃሌም የሚባል ቦታ ላይ ነው ወደ ኦቦ እዚህ ቦታ ላይ እንግዲህ በርካታ ኮሎኔሎች የተማረኩበት እና በርካታ ቁጥር ያለው ከመቶ በላይ ወታደሮች ዋጋ የከፈሉበት ቀጠና ነው። ይሄ ቀጠና በተደጋጋሚ ነው እዚህ ቀጠና ላይ እንግዲህ ውጊያዎች ሲደረጉ የነበሩት እንደምታስታውሱት። አሁንም ሰሜን ወሎ አካባቢ እንግዲህ ያለው የውጊያ ድባብ ተጠናክሮ የቀጠለ መሆኑን ነው መረጃዎች የሚያመላክቱ። ከዚሁ ከወሎ ቀጠና ሳንወጣ በወሎ በኦርጌሳ ከተማ ለወታደራዊ አመራሮች ሽልማት ነው እያሉ መሬት እየሰጡ ነው ተብሏል። ወደ ሁለት ሚሊዮን ብር ደግሞ እነሱ እየሸጡ እንደሚገኙ ተገልጿል። የአማራ ክልል ብልጽግና እንግዲህ ወንበራቸውን ለማስጠበቅ የቀብዲ መሆኑ ነው። እንግዲህ አንዳንድ የመከላከያ አመራሮችን የውጊያ ሽልማት የዘመቻ ሽልማት እያሉ ተዋግተው በሚመለሱበት ጊዜ የመሬት ስጦታ እየሰጡ እንደሚገኙ ተገልጿል። ካርታና ፕላን በማመቻቸት ስጦታ ነው እያሉ ፕሮፓጋንዳና ቅስቀሳ እየሰሩ እንደሚገኙን የተገለጸው እንግዲህ የአካባቢው የብልጽግና ባለስልጣናት ዘረፋ ላይ ናቸው የህዝብ ሀብትን ለራሳቸው ወንበር ማስጠበቂያ ቃብዲ እየሰጡ ነው ሲሉ ከአካባቢው የሚወጡ መረጃዎች ያመላክታሉ። በሌላ መረጃ አርማጮ ስንደኛ ማሰሮ ደንብ ወታደር እየተከማቸበት እንደሚገኝ ተገልጿል። ሰሞኑን ውጊያ እናደርጋለን ብሎ ነው እዚህ ቦታ ላይ እስካሁን ተኩስ አልተጀመረም። በተሳቢ መኪናዎች እያመጡ ያከማቻሉ ተብሏል። መካናይዝድም እንዳለበት ነው መረጃዎች የሚጠቁሙት። እንግዲህ ይሄንን ቦታ ማስረው ደንብ አካባቢ የሚባለውን ቦታ እንደማዕከላዊ እዝ እንደ ማዕከል እዝ አድርጎ ከዛ ቦታ ላይ እየተነሱ ወደ ሌሎች ቀበሌዎች እንዲወረወሩ ለማድረግ ነው እቅዳቸው ሰራዊት እያከማቸው የሚገኙትም ነው የተባለው። ሌላው በመተከል ዳንጉር ሀያ ስድስት የአማራ ተወላጆች እንደተገደሉ ነው የተገለጸው። ከሱዳን የገቡ ታጣቂዎች ናቸው ግድያውን የፈጸሙት ተብሏል። በዚህ አካባቢ እንግዲህ ከሱዳን የሚመጡ ታጣቂዎች ከፍተኛ ጥፋት እያጠፉ ይገኛሉ። ስጋት ያደረባቸው ወደ አራት መቶ የሚደርሱ አባ ወራዎች አካባቢውን ለቆ መሄዳቸው እንግዲህ የመረጃ ምንጮች ከዛ አካባቢ መረጃን አውጥቷል። በሌላ መረጃ የአማራ ክልል ውጊያዎች እንግዲህ ተጠናክሮ ቀጥሏል። በህዝብ ስብሰባ ላይ የተገኙት እንግዲህ እየፎክሩ ይገኛሉ። አንዳንድ ጄኔራሎች ብርጋዴር ጄኔራል ተሾመ ይመር የምስራቅ እዝ ሶስት መቶ ሶስተኛ ኮር አዛዥ ናቸው እንግዲህ ሲፎክሩ የነበሩ ዘመቻው ይቀጥላል የህግ ማስከበሩ ብሏል። ከዚሁ ጋር ተያይዞ የአማራ ክልል ብልጽግና ሹ ሚርጋ ሲሳይን አብሮ እንደነበረና እንደ ፎከረ ተገልጿል። አጠቃላይ በአደባባይ ወጥቶ ጦርነት እያወጁ እንደሚገኙ የተገለጸው ሰሞኑን እንግዲህ አንዳንድ የሚሊሻና የአድማ ብተና ማስታወቂያዎችን ሲለጥፉ ታይቷል። በአማራ ክልል ፖሊስ ጣቢያ አካባቢ እየሄዳችሁ እንድትመዘገቡ የሚል አይነት ጥሪ ነው እንግዲህ እያስተላለፉ የሚገኙት። ቀደም ሲል ያሰለጠኑት እንግዲህ ውጤት በተወሰነ መልኩ ስላመጣላቸው ድጋሜ ማስታወቂያ መለጠፋቸው ተሰምቷል። አማራው አማራው ላይ እንድትወክስ እንግዲህ እዛው የካድሬ አመራሮች ይሄንን ስራ በመስራት ላይ ተጠምዷል። አድማጮቻችን፣ ተመልካቾቻችን፣ ከዛም አልፎ ተርፎ ወደ ገጠር አካባቢ የፋኖ ቀጠናዎችን እንከባልን በማለት እንቅስቃሴ እያደረጉ እንደሚገኙ ነው የተገለጸው። አንዳንድ ቦታዎች ላይ ጉዳዩ ሳይሳካላቸው ከሽፎ ወደ ላይ የተመለሱበት ሁኔታ ነው ያለው፣ ወደ ካምፓቸው የሚመለሱበት ሁኔታ ነው ያለው። በዚህ አጋጣሚ ደግሞ ወደ ካምፕ ሲመለሱ የደፈጣ ጥቃቶች እየተፈጸመባቸው ይገኛል። በተናጠል እና ተቆራርቶ ስለሚመጡ በዛ አይነት መልክ ፋኖ መረጃ ደርሶት ቀድሞ ቦታዎችን በመያዝ እያጠቃቸው እንደሚገኝ ነው የተገለጸው። አብዛኛውን አማራ ክልል በተለይ ጎንደር አካባቢ ላይ የማንገድ ላይ ጉዞ ላይ ባሉበት ሰዓት ነው ጥቃት እየተፈጸመ የሚገኘው። ይህ የሚሆንበት ዋናው ትልቁ ምክንያት ቀደም ስል ፋኖን እንከባለን፣ ፋኖ ትንሽ ነው ያለው በሚል በተሳሳተ መረጃ ወደ ገጠር እና የፋኖ ቀጠና አካባቢዎች ላይ ተበትኖ የገባው ወታደር ነው አሁን ዋጋ እየከፈለ የሚገኘው ተብሏል። በሌላ መረጃ በትግራይ ከፍተኛ ቁጥር ያለው ሰራዊት በዶክተር ደብረ ጽዮን ገብረ ሚካኤል በተገኙበት የምረቃ ስነስርዓት ተደርጓል። የምረቃ ስነስርዓቱ በትግራይ ማርሽ ባንድ የታጀበ ነው ተብሏል። አድማጮቻችን፣ ተመልካቾቻችን እንግዲህ ትግራይ ላይ ያለው ድባብ በጣም የጨመረበት ሁኔታ ነው ያለው። ይሄ ወዴት ነው የሚሄደው? ነው እንግዲህ በርካታ ሰራዊት ነው እየሰለጠነ እየተመረቀ የሚገኘው።

እንግዲህ አይታይም፣ በጣም ሰፊ የሆነ ምረቃ ፕሮግራም ነው እዚህ ትግራይ አካባቢ የተመለከት ነው። አድማጮቻችን፣ ተመልካቾቻችን በዚህ ምረቃ ፕሮግራም ላይ የኮማንዶ የእግረኛ ቁጥር ስፍር የለውም የትግራይ ሙዚቃ ባንድ በተገኘበት ነው። በስነስርዓት እንግዲህ በደማቅ ሁኔታ ሲመረቁ የተመለከት ነው። ወዴት ወዴት ነው የሚል አይነት ነገር አለ። በተመሳሳይ ከዚሁ ከትግራይ ሳንወጣ ለማይቀረው ጦርነት እንዘጋጅ በሚል መሪ ቃል በሽሬ ከተማ በስብሰባ ላይ ቃል ተገባብቷል። ስብሰባውን የመሩት ወዲ አልባሃ እና ወዲ ነጋሽ የተባሉት የህዋት አመራሮች ናቸው ተብሏል። እንግዲህ በመድረኩ ከአሁን በኋላ ሻቢያ አጋራችን ስለሆነ ህዝባዊ ግንባር ብላችሁ እንድትጠሩ ስሉም መልእክት ያስተላለፉበት ሁኔታ ነው ያለው ሻቢያ ብላችሁ እንዳትጠሩ ህዝባዊ ግንባር ብላችሁ ነው መጥራት ያለባችሁ፣ አጋራችን ነው ሻቢያ በማለት መልእክት ያስተላለፉበት ሁኔታ አለ። አንዳንድ ወረዳዎች እንግዲህ ድርቆሽ እንዲያዘጋጁም ትእዛዝ ተላልፏል። በትግራይ ውስጥ ድርቆሽ እንዲዘጋጅ ለወታደር ትእዛዝ ተላልፏል። ሁሉም ወረዳዎች ትግራይ ሀገር እንደምትሆን ከኤርትራ ጋርም አብረን እንደምንሰራ ለህዝብ ኦሪንቴሽን ይሰጥ የሚል ማማራም የተላለፈበት ሁኔታ ያለው አሁን ትግራይ አካባቢ ያለው ድባብ ከኤርትራ ጋር ተዳምሮ ወዴት ወዴት እየተከደ እንደሚገኝ እንግዲህ ለመገመት አስቸጋሪ አይሆንም ብዬ ነው ማስበው። ከፍተኛ ወጣት ሰልጥኖ ወደ ግንባር እየገባ ይገኛል። ስልጠና በተለያዩ ቦታዎች ላይ ሙሉ ቀጥሏል። እንግዲህ ምናልባት አማራ ክልል ላይ እየተደረገ ያለው ስልጠና የፋኖ ኃይሎች የሚያሰለጥኑት ራሳቸውን ለመከላከል እና ከፍተኛ ችግር እየደረሰበት ያለውን የአማራን ህዝብ ከሞት ለማዳን የአማራን ህዝብ ነፃነት ለማረጋገጥ ነው። እንግዲህ ሰፊ መጠነ ሰፊ የሆነ ስልጠና እያደረጉ የሚገኙ ትግራይ አካባቢ ደግሞ አገር እንሆናለን የሚል ዘመቻ ነው አሁን የተከፈተው። ይሄ ነገር ይሳካል ወይ? ወጣቱ ከዚህ በፊት ዋጋ ከፍሏል። የትግራይ ህዝብ በዚህ ምረቃ ፕሮግራም ላይ ተገኝቶ እልልታ እያሰማ ተመልክቻለሁ። ይሄንን እኔ በቪዲዮ ለማሳየትም የሞከርኩት በተወሰነ መልኩ ለጠቅላላ እውቀት ይጠቅማቸዋል ብዬ ስላሰብኩ ነው። ምክንያቱም ባለፈው ጊዜ ትግራይ በነበረው ጦርነት የፕሮግራሙን እየተከታተልን እኛም ስንዘግብ እና ከሀገር መከላከያ ሰራዊት ጎን የተሰልፈን ነበር። ምክንያቱም ሰሜን እዝ ተመቷል ተብሎ በተሰጠን የመረጃ መሰረት ነው ሁላችንም የሚሄድ ነው። ያንን ጦርነት ያልደገፈ ኢትዮጵያዊ የለም። ወደ ዘጠኝ ክልል ዘመቻውን ተቀላቅሏል። በዛ ልክ እንግዲህ በኋላ ላይ ትግራይ አካባቢ የሞቱ ወንድሞቻችንን በስቴዲየም የመርዶ ስነስርዓት በሚደረግበት ጊዜ እናቶችን ተመልክቼ እኔ ራሴ አልቅሻለሁ። ያንን የተመለከቱ እናቶች ዛሬም በልልታ ውስጥ የእናቶች ድምፅ ሲሰማ ያንን ቆም ብሎ እንዴት ረሱ የሚል አይነት ነገር ነው። ምናልባት እንደ አይነቱ አባባል የምትወልድ ሴት ምጧ ሲመጣ ሁሉ ነገር እንደማትፈልግና በዛ ጉዳይም እንደማትመለስ አይነት ነገር አድርጋ ነው ምርር ብላ የምታለቅሰው ሰው ከአርባ ቀን በኋላ ሁሉ ነገር ትረሳለች የሚባል አባባል አለ። ስለዚህ የትግራይ እናቶች ይሄንን ባህሪና አሪያ ተከትለው ነው ወይ የምለውንም አንድ ነገር ነው። ምክንያቱም ጦርነት ብዙ ነገር ከማጥፋቱ በፊት ማስቆም ይቻላል። ጦርነት ከተፈጸመ በኋላ የሚደረገው ድርድር ቅድመ ጦርነት ማድረግ አይቻልም ወይ የምለውንም ግምት ውስጥ ለማስገባት ስለጠቅላላ እውቀት ይጠቅማቸዋል ብዬ ነው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ነበሩ። በተመሳሳይ ፕሮግራም እና መርሃግብር በሌሎች የግንባር መረጃዎች እንገናኛለን።